አንድ ነገር ለመጀመር በጣም ይቀለኛል፣ ከጀመርኩ በኋላ ግን አልቀጥለውም የሚባል አባባል እናንተን የሚመለከታችሁ ከሆነ የዛሬ ሀሳቤን በደንብ ተከታተሉት። ኢንክረጅ ላድርጋችሁ። እንጀምራለን ግን መቀጠል ያቅተናል። ከዛ እንደገና እንደገና እንጀምራለን፣ እናቆማለን። ዲስፕሊን የለንም። ስለ ዲስፕሊን ዲስፕሊን የማዳበሪያ መንገዶችን እና ዲስፕሊን ስንሆን ያሉንን መሰረታዊ ጥቅሞች ዛሬ ላጋራችሁ እፈልጋለሁ። በመጀመሪያ ዲስፕሊን ድፋይን ላድርግ። ዲስፕሊን ማለት አንድን መደረግ ያለበትን ነገር ስሜቴ ቢፈቅድም ባይፈቅድም ማድረግ ማለት ነው። በአንድ ጎኑ በተመሳሳይ ሁኔታ አንድን ማድረግ የማይገባኝ ነገር ስሜቴ ቢፈልግም እንኳን ማድረግ ቢፈልግም እንኳን አለማድረግ ማለት ነው። ሁለት ፍሊፕ ሳይዶች አሉት። አንደኛው በአንድ ሳይዱ ማድረግ ያለብኝ ነገር ስሜቴ ባይፈቅድልኝ እንኳን ቢደብረኝ ልበለው፣ በዘመኑ ቋንቋ ሙዱ ባይኖረኝ እንኳን አረጋለሁ። ለምን ዲስፕሊን አለኝ። አንድ ነገር ደግሞ ማድረግ ሳይገባኝ ምንም ብፈልገው እንኳን፣ ምንም ስሜቴ ቢነሳሳው እንኳን ተገቢ ስላልሆነ ላለማድረግ መታገል ማለት ነው፣ አለማድረግ ማለት ነው። እንግዲህ ሁላችንም ሰው እስከሆን ድረስ የሚያታግለን ጉዳይ ነው። ማንም ሰው በሁሉም የሕይወቱ ዘርፍ ወይም አቅጣጫ ሙሉ ለሙሉ 100% ዲሲፕሊንድ ነኝ ብሎ መናገር የሚችል ሰው የለም። ሁላችንም እንወድቃለን፣ እንነሳለን፣ እናዳብራለን፣ አንዳንድ ጊዜ እንታገላለን። ሶ አብረን እንማራለን፣ ዲሲፕሊን እናዳብራለን። በአንድ ነገር ስኬታማ ለመሆን ከፈለግን የግድ ዲሲፕሊንድ መሆን አለብን። ዲሲፕሊንድ ካልሆንን በፍፁም በፍጹም ስኬታማ መሆን ስለማንችል ማለት ነው። ሶ ዲሲፕሊንን ትርጉም ዲፋይን ካረግን በኋላ በጣም ሲምፕል የሆን ሶስት ስቴፖችን ላሳያችሁ። ዲስፕሊን ባንድ ነገር ለዲስፕሊን ለመሆን በመጀመሪያ የሚያስፈልገን ዲስፕሊን ማዳበር የፈለግኩበትን ግብ ማወቅ አለብኝ። የመጀመሪያ ግብ ነው። ብዙ ሰዎች የሚታገሉት ይህን ነገር በደንብ ስሙኝ ፕሊስ። እኔም ብዙ ስትራግል አድርጌ የደረስኩበት ጉዳይ ምንድን ነው፣ እንደዚሁ ዲስፕሊን አይዳብርም። ለምሳሌ ምሳሌ ልስጥ። በዚህ ዓመት በየቀኑ በየቀኑ ጂም የድኩኝ ስፖርት የመስራት ዲስፕሊን አዳብራለሁ ብሎ የሚናገር ሰው ሳሉልኝ እና ጀመረ። በተቃራኒው ደግሞ በዚህ ዓመት 15 ኪሎ ለመቀነስ በየቀኑ ጂም ይሄዳል አለሁኝ ስፖርት ሰራሉ የሚልን ሰው በግራና በቀኝ ብታስቀምጡልኝ የትኛው ከዲስፕሊን ውሳኔ ጋር የሚቆይ ይመስላችኋል? ሞስት ፕሮባብሊ የሚቆየው ግብ ያለው ሰው። ለምን ዲስፕሊኑ ያወጣው ከግብ አንጻር ነው። መጀመሪያ በዲስፕሊን ዙሪያ ስትራግል የምታደርጉ የሚያታግላችሁ ሰዎች ካላችሁ የመጀመሪያ መስተካከል ያለበት ምንድን ነው? ዲስፕሊን ከአንድ ግብ ጋር መገናኘት አለበት። ከአንድ ግብ ጋር መገናኘት አለበት። በየቀኑ መመገበው ምግብ ዋች እያረኩኝ፣ እያስተካከልኩኝ የእንደዚህ እንደዚህ ጤንነት ነገሬን አስተካክላለሁ፣ አመቱ መጨረሻ ላይ ከሐኪም እንዲህ አይነት ሪፖርት ሰማለሁ ሊል ይችላል አንድ ሰው። ስለዚህ ከግብ ጋር ስናገናኘው በየቀኑ እንዲያደርጋለሁ በየቀኑ ለምሳሌ ከኔው ኤክስፔሪንስ በነገራችሁ በአመት የተወሰኑ መጽሐፍቶች ያወጣለሁኝ። እነዚህ ግቦች ናቸው በየቀኑ እንድጽፍ የሚያደርጉኝ። እነዚህ ግቦች ባይኖሩ በየቀኑ የመጻፌ ነገር ትርጉም አይኖረውም። ልጽፈው እችላለሁ፣ አልጽፈው እችላለሁ፣ ምክንያቱም የምደርስበት ግብ የለኝም። በሌላ አባባል አሁን ካለሁበት ተነስቼ እዚህ ቦታ ለመድረስ ዘጠኝ ሰዓት ላይ መድረስ አለብኝ ካልኩኝ፣ ካለማቋረጥ ወደዛ የመጓዝን ዲስፕሊን የማዳብረው ከግብ አንጻር ሲሆኑ። ስለዚህ ግባችሁን ወቁ። ዲስፕሊንድ ለመሆን ከግብ ጋር እነካኮት ያለን ነገር ከሆነ ግብ ጋር አነካኩት። አትጠራጠሩ፣ እሱ ድራይቭ ያደርጋችኋል። ግብ የማነሳሳት አቅም ስላለው ማለት ነው። ሁለተኛው ለዛ ላወጣችሁት ግብ የሚመጥነው ዲስፕሊን ማወቅ ያስፈልጋል። አንዳንድ ጊዜ የምናወጣው ግብ ሌላ፣ ዴይሊ ፕራክቲሳችን ሌላ ይሆናል። ኦኬ፣ የዛሬ አራት ዓመት ኦሊምፒክ ሻምፒዮን ለመሆን በሩጫ ውድድር እንዲህ አይነት ዲስፕሊን ማዳበር እፈልጋለሁ በምንልበት ጊዜ ያ ዲስፕሊን ቀጥታ ቀጥታ ከሩጫ ውድድር ማሸነፍ ጋር መገናኘት አለበት። የዛሬ አራት ዓመት በሩጫ ውድድር ቻምፒየን መሆን እፈልጋለሁ፣ ለአገሬ ወርቅን ማምጣት እፈልጋለሁ ብዬ ግብስ አወጣ። ስለዚህ ስለ ሩጫ ታሪክ በየቀኑ አነባለሁ ብዬ ዲስፕሊን ጊዜ በሆን ምንም የተም አይደርሰኝም። ኮሜንታተር ለሆን ይችላለ። ምናልባት እሱኛ የሚጠቅመኝ እሱ ዲስፕሊን የሚጠቅመኝ ምንድነው ከቨር ለማድረግ፣ እሱን ከቨር ለማድረግ በሬዲዮ በደንብ እውቀት አዳብራለሁ ካልኩኝ ሊሄድ ይችላል። ማውጣ ግብና ለግቡ የሚመጥነው ዲስፕሊን ፓራሌል መሆን አለባቸው፣ ትዩ መሆን አለባቸው፣ መስማማት አለባቸው። ሁለተኛው ነጥብ እሱ ነው። ለዲስፕሊን የምነሳሳበትን ግብ አውጣለሁ። ለዛ ግብ የሚመጥነውን ዲስፕሊን ለይቻቃለሁ፣ ማወቅ አለብኝ። ከዛ ሶስተኛው መጀመር አለብኝ፣ መጀመር አለበት። ያልተጀመረ ነገር አይቀጥልም። መጀመር ማለትም ማለት ነው ከዲስፕሊን አንጻር ጀምራለሁኝ አላቆምም። ካቆምኩኝ እንደገና ሪሴት አደርጋለሁ ፕሮግራሚ እንጂ አቆምኩት አረግ ነበር። እስቲ እንደውም አንድ ቀን ጀምራለሁ ብዬ ቁጭ አላረገው። ለምሳሌ በሳምንት ሶስት ቀን የምሰራው ነገር ካለኝ አንዱን ስዘለው አልቀርም በዛ። እንደገና የሚቀጥለው ሳምንት ሪሴት ይደረጋል፣ መደረግ አለበት። ከጀመራችሁ አታቁሙ፣ ካቆማችሁ እንደገና ጀምሩ። እስከ መቼ? ይሄ ማጠቃለያ ሀሳብ ነው ዲስፕሊኑ ሀቢት እስኪሆን ልማድ እስኪሆን ድረስ። የዲስፕሊን ዋና ዓላማ በዲስፕሊን እንድንኖር አይደለም። የዲስፕሊን ዋናው ዓላማ ወደ ልማድ እንዲያቀብለን ነው። ዲስፕሊን እኛን ወደ ልማድ ማቀበል አለበት። ከዛ ልማድ ከሆነ በኋላ በፊት ማድረግ የሚያታግለን፣ አሁን ለማቆም ያታግለናል ማለት ነው። ለማቆም ያታግለናል። ይሄ ላሳስባችሁ እፈልጋለሁኝ። እስቲ ዲስፕሊን ለመለማመድ እንሞክርላችንም